ሰላሙ አለይኩም ረህመቱላህ እንዴት ናችሁ ጀማዓ? አልሐምዱሊላህ ዛሬ እንደ አጋጣሚ አንድ የክርስቲያኖች ላይቭ መጥቶልኝ ነበርና ምንድነው የሚያወሩት ምናምን ብለን ገብተን ስናዳምጣቸው ከእነርሱ መካከል አንድ ዲያቆን እስልምና ላይ ዝም ብሎ እየቀባጠረ ነበር እና በጣም ትኩረቴን የሳበው ምንድን ነው እስልምና እንደዚህ ተፍሲሮቻቸው እንደዚህ ይላሉ ምናምን ብሎ የሆነ የአረብኛ መጽሐፍ ነገር ነው ከፍቶ ሊያነብ ነው እና እያነበበ አግኘሁት። እስኪ ይሄ ወገናችን እንዴት እንደሚያነብ አንድ ጊዜ አዳምጠን እንመለስ። ነ ከምንያ ሪጃል ማለት እንግዲህ አሪጃል ብዙ ወንዶች እንደማለት ነው። ያው ረጁል በነጠላ አሪጃል በብዙ ማለት ነው። መ ውሃ ነው። ከምን ማለት ደግሞ እንደ ማለት ነው። ስለዚህ መ ከምን አርጃል እንግዲህ አረብኛ መሆኑ ነውና፣ ከዛ ያንን ስንሰማ ኦኬ በዚህ ደረጃማ አረብኛ የምታነቡ ከሆነ ለምን ቀጥታ ከኛ ጋር አታወሩም ብለን ገስት ላክን። ከዛ በኋላ አስገቡን ስንገባ ግን ቅድም እንግዲህ ሲቀባጥር የነበረው ዲያቆን ልክ የገባን ጊዜ አዋቂ የነበረው ኢሚዲየትሊ ወደ አላዋቂነት ተቀየረ። አዋቂው እንግዲህ ምን እንደሆነ እኛ ፊት ልክ እኛ ስንገባ እንዴት ወደ እንግዲህ ድንቁርና እንደተመለሰ ናን እስኪ አንድ ጊዜ አዳንቀን ጀምረ። የኛውን ጭምር ከላይ ጀምረ። ታነበዋለህ ችግር የለውም እኔማ አላነበውም። ማንበጣ አይችልም ስለማልችል። ቅድም ስታነብ ነበረ ችግሩ አሁን ግን አልችልም። አሁን ደግሞ ስለማልችል ነው። አንተ ታነብልናለህ። አይ ከሰላሳ ደቂቃ በፊት ለአንድ ሙስሊም ስታነብለህ ሰምቻለሁ። ሰላሳ ደቂቃ እንኳን አይሆንም አስር ደቂቃ ቢሆን ነው። አጭር ደቂቃ ደቂቃ ጉዳይ ሳይሆን ያ የደቂቃ ጉዳይ ሳይሆን ስታነብ ነበረ። ሰው ደግመህ ታነበዋለህ። አላነብም። ለምንድን ነው? ካሜራ ካፍታችሁ እንዴት ማንበባችሁልኝ? በልቤ ላይ ያወረደ ገለጠልኝ። እንዴ! ሰው እንዴት ሰው የሚከፍተውን ነገር ማንበብ አይችልም? ጋይስ ተገለጠልኝ እንኳን ይህን ስክሪኑ ወይ ቁርአኑ ሙሉ በሙሉ ወርዶለታል። ለማመድ ነው ይስከባቸዋል። አላህም ስክሪ ይስከባቸዋል። እሺ ትልቁ ላይ አድርጉኝ እባካችሁ። እንግዲህ እንደሰማችሁት ምንድነው ቅድም ክርስቲያኖችን ሰብስቦ ልክ እንደ አዋቂ አክት ሲያደርግ የነበረው ሰው ካሜራ ከፍተው እንደዚህ ይላል እና ምናምን ምናምን ብለው ክርስቲያኖችን ሰብስቦ ሲያጭበረብሩ የነበሩት የክርስቲያን አፖሎጂስቶች እኛ ስንመጣና ገስት ልከን ስንገባ ግን አዋቂ የነበረው አለአዋቂ ሆነ። ማንበብ የሚችለው ወደ ማንበብ ወደማይችለው ተመለሰ። እና ከዚህ ምንድን ነው የምትረዱት? እኛ ሳንኖር እናንተ ፊት የሚዘባርቁት ነገር ከቶ ፍጹም ውሸት እንደሆነ ነው። እውነት ቢሆን ኖሮ እኛ ፊት ነበር እነዛ ነገራቶች የሚደግሙት። የትኛውም የክርስቲያን አፖሎጂስቶች እንግዲህ ቆሞ ሊያወሩ አይችሉም። ለምንድን ነው? ውሸት ስለሆነ። እውነት ቢሆን ኖሮ ለእናንተ የሚያወሩትን ነገር ለእኛ ይደግሙ ነበር። እኛ ፊት የማያወሩት ከሆነ ታዲያ እናንተ ምንም ስለማታውቁ አረብኛ ይሁን ግዕዝ ይሁን የሚያነቡት ምንም ነገር ስለማታውቁ እናንተ ፊት እንደፈለጉ ሊያወሩ ይችላሉ። ኦኬ ልክ አንድ የበግ መንጋ ውስጥ ገብታችሁ ቻንኛ ብታወሩ በጎቹ ምንም ስለማያውቁ እናንተ ምንም ሊሉ አይችሉ። ቺንቹዋ ምናምን ብትሉ በግ ውስጥ ቆማችሁ የከብቶቹት ቆማችሁ ዝም ነው የሚሉት አይደለም? ምንም እናንተ ሊያርሙ አይችሉ። እናንተም እንደዛ ነው እየሆናችሁ ያላችሁ። እነዚህ ዲያቆን እናንተ እንደማታቁ ስላወቁ እንደፈለጉ እናንተ ላይ ሊጫወቱ፣ እንደፈለጉ እናንተ ላይ ሊሳለቁ ይፈልጋሉ። እኛ ፊት ግን በፍጹም አይደግሙትምና ምን ያክል አላዋቂ እንደሆኑ ምን ያክል አስር ሆነ እንደሚርበተበቱ አስር ወንድ ከሴቶች ጋር ተጨምረው ሲርበተበቱ እንደነበር እንግዲህ የላይቭ ፕሮግራም ላይ አይታችኋል። ቅድም የነበራችሁ ሰዎች ሁላችሁ ምንም አቅም እንደሌላቸው በጣም ልፍስፍስ እንደሆኑ፣ አንድ ለአንድ አይደለም ስምንት ለአንድም በትክክል ማውራት እንደማይችሉ እንግዲህ በሰፊው አይታችኋል ብዬ ተስፋ አደርጋለሁ። ይህኑ እንድታዩ ያህል ስለፈለግን ነው። ሰላሙ አለይኩም።